ክብረ መስቀል በኢትዮጵያ ቤተ ክርስቲያን። እንኳን ለጌታችን በዓለ መስቀል በሰላም አደረሳችሁ። በህግ ደረጃ ሰውን በስቅላት መቅጣት የጀመሩት ፋርሶች መሆናቸው ይነገራል። ሄሮዶቱስ የተባለው ግሪካዊ ጸሐፊ የፋርሱ ንጉሥ ዳሪዎስ ሦስት ሺህ ነዋሪዎችን በስቅላት መቅጣቱን ጽፏል። ግሪካውያንም ይህንን ባህል ከፋርስ ወስደው ሳይሆን አይቀርም ተጠቅመውበታል። ታላቁ የግሪክ ንጉሥ እስክንድር ግዛቱን አስፋፍቶ መላ ከነዓንን በያዘ ጊዜ በጢሮስ ከተማ ሁለት ሺህ ሰዎችን በስቅላት መቅጣቱ ተጽፏል። በ267 ዓመተ ፍዳ አንጢያኮስ አራተኛ ይሁዳን በእጁ ሲያስገባ ለእምነታቸው ቀንተው ግሪካዊውን አምልኮ ጣዖት ያልተቀበሉትን አይሁድ በስቅላት መቅጣቱን ዮሴፍ ወልዶ ኮሬዮን ዘግቧል። በአይሁድ ዘንድ ስቅላት በተግባር የዋለው ከዚህ በኋላ ነው። የሐስሞሳውያን ሥርወ መንግሥት ከ167 እስከ 3 37 ዓመተ ፍዳ አይሁድን ሲገዛ ሰዱቃዊ ሊቀ ካይናት እያንዮስ ከ103 እስከ 76 ዓመተ ፍዳ 800 ፈሪሳውያንን በስቅላት ቀጥቷል። ሮማውያን ይህንን የስቅላት ቅጣት ከፋርስም ከግሪክም ወርሰው ተጠቅመውበታል። ቲሶሮ የተባለው ሮማዊ የስነ መንግሥት ሊቅ ስቅላትን የመጨረሻ ቅጣት በማለት ይጠራዋል። በኦሪት ሕግ ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው፣ በእንጨትም ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያው ቀን ቅበረው። ኦሪት ዘዳግም ምዕራፍ 21 ቁጥር 22 እስከ 23 የሚል ሕግ ተጽፏል። ነገር ግን እስራኤላውያን በድንጋይ በመውገር እንጂ በስቅላት መቅጣትን የጀመሩት ከ267 ዓመተ ፍዳ በኋላ መሆኑ ታውቋል። በሮማውያን ሕግ መሠረት በስቅላት የሚቀጣ ሰው ሀብቱ ይወረሳል። ልብሱ ይገፈፋል፣ በችንካር ይመታል፣ የሚሰቀልበትን እንጨት ይሸከማል፣ ሰራ የሚባለው ወንጀል ከራስጌው ይጻፋል። ጌታችን ለምን በመስቀል ተሰቀለ? አንደኛ፣ ሞትን ይሽር ዘንድ። በአይሁድ ዘንድ በመስቀል ላይ የሚሰቀል ሰው የተረገመ ነበር። ጌታችንም በአዳም በእርሱም ምክንያት በሰው ልጆች ሁሉ የመጣውን ሞት ይሽር ዘንድ የአዳምን በደል በደል አድርጎ በመስቀል ላይ ሞተ። ሁለተኛ፣ ፍቅሩን ይገልጥ ዘንድ እግዚአብሔር ከፍጥረት ሁሉ ለይቶና አክብሮ ከፈጣሪ በታች ከፍጡራን በላይ ያለውን ማዕረግ ለሰው ልጅ ሰጥቶት ነበር። ነገር ግን የሰው ልጅ በመበደሉ ምክንያት ፍጥረታት ከማይገቡበት ሲኦል ወደቀ። በዚህም ጌዛን ከሌላቸው እንስሳት እንኳን አነሰ። እግዚአብሔር ለሰው ልጅ ያለውን ፍቅር ይገልጽ ዘንድ እንደ ወንጀለኛ ተቆጥሮ ለወንጀለኞችና ለርጉማን በተዘጋጀ ሞት ሞተ። በዚህም የሰውን ልጅ ከወደቀበት ውድቀት ያነሳው ዘንድ ምን ያህል እንደተዋረደለት አሳየ። ሶስተኛ የጥበበኞችን ጥበብ ከንቱ ያደርግ ዘንድ እግዚአብሔር ድንቅ ሥራውን የሚሠራ ሰዎች ባልጠበቁትና ባላሰቡት በናቁትና ታናሽ አድርገው በቆጠሩት ነገር ነው። እስራኤልን ለማሻገር የኤርትራን ባሕር የከፈለው በሙሴ በትር ነው። እስራኤልን ከነዳፊ እባብ ያዳናቸው በናስ እባብ ነው። ሚስጥረ ሥጋዊ የገለጠበትን ልደቱን የፈጸመው በቤተልሔም በረት ነው። ሚስጥረ ጥምቀትን የመሠረተው በዮርዳኖስ ወንዝ ነው። ስለዚህ ሀያላልነን የሚሉ እንደሚያደርጉት ሞትን ድል ያደርገው ዘንድ ሰይፍና ጦር ሰረገላና ወታደር አላስፈለገውም። ጠቢባነን እንደሚሉትም ምትትና ንግርት አላሻውም። የዲያብሎስን ኃይልና ጥበብ ይሽር ዘንድ ሰው በማይጠብቀው በመስቀል ሞት ይሞት ዘንድ ወደደ። እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? እንዳለ ሐዋርያው። በዚህ ጥበቡ ሀያልና ጠቢብ ነኝ የሚለው ጥበብን የተሞላህ ውበትም የተፈጸመ መደምደሜ አንተ ነህ ተብሎ የተነገረለት ዲያብሎስ ባላወቀውና ባልጠበቀው መንገድ ድል ይነሳው ዘንድ በመስቀል ሞተ። አራተኛ ትንቢቱ ይፈጸም ዘንድ እስራኤል ወደ ከነዓን እየተጓዙ በመንገድ ላይ ሳሉ በእግዚአብሔር ላይ በማጉረምረማቸው የተነሳ እግዚአብሔር በሕዝቡ ላይ እባቦችን ሰደደ፤ ሕዝቡንም ነደፉ። በኋላ ግን ተጸጽተው ወደ እግዚአብሔር ቢመለሱ፣ የናስ እባብ ሰርተህ በዓላማ ላይ ስቀል የተነደፈውም ሁሉ ሲያዩት በሕይወት ይኖራል ሲል እግዚአብሔር አዘዘው። ያም የናስ እባብ ለእስራኤል ከመጣው መቅሰፍት ምክንያት ድኅን ሆነ። ይህ ምሳሌ ትንቢት ነው። የናሱ እባብ ባልበደለው በደል ስለ ሕዝቡ ኀጢአት ተገብቶ እንደ ተሰቀለ፣ በኋላ ዘመን መድኃኒተ ዓለም ኢየሱስ ክርስቶስ ንጹሐ ባሕርይ ሲሆን ባልበደለው በደል ስለ አዳም ልጆች ተገብቶ ለመሰቀሉ እስራኤል በበደላቸው ያመጡት እባብ መርዛም ነበር። መድኃኒት ሆኖ የተሰቀለው የናስ እባብ ግን ንጹሕ ነው። አዳም በበደሉ ያመጣው ሞት ሁሉን ነድፎ የሚጥል መርዛም ነበር። የተሰቀለልን መድኃኒተ ዓለም ኢየሱስ ክርስቶስ ግን ንጹሐ ባሕርይ ነው። የናሱ እባብ በዓላማ ላይ እንደ ተሰቀለ፣ ጌታም በመስቀል ላይ ይሰቀላል። የናሱን እባብ የቻሉ አይተው ያልቻሉ ድምፁን ሰምተው እንደዳኑ ጌታችንንም እድል የገጠማቸው ዘመን ያገናኛቸው መልኩን ታምራቱን አይተው፣ የኋላ ዘመን ሰዎች ደግሞ ትምህርቱን ሰምተው ይድናሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴ በምድረ በዳ የሰቀለው የናስ እባብ የእርሱ ምሳሌ መሆኑን ሲያስተምር ሙሴም በምድረ በዳ የናሱን እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ተናግረዋል። አማሌቃውያን ከእስራኤላውያን ጋር ሲዋጉ ሙሴ እጆቹን ሲዘረጋ እስራኤላውያን ድል ያደርጉ ነበር። እጆቹንም ባወረደ ጊዜ አማሌቅ ድል ያደርጉ ነበር። ሙሴ እጆቹን ዘርግቶ መዋል ስለከበደው አሮንና ሆር እጆቹን ደገፉ። በዚሁም እስራኤላውያን አማሌቃውያንን አሸነፉ። ይህም አማሌቅ የአጋንንት፣ ሙሴ የክርስቶስ፣ የተዘረጉት እጆቹ ደግሞ የመስቀል ምሳሌዎች ናቸው። ኢየሱስ ክርስቶስ እጆቹን በመስቀል ዘርግቶ በመስቀል አጋንንትን ድል እንደሚያደርግ አመላካሽ ድርጊት ነበር። አምስተኛ፣ እርቅን ይፈጽም ዘንድ። ሰማያውያንና ምድራውያን ተጣልተው ሕዝብና ይዛብ ተለያይተው ይኖሩ ነበር። ሰማያውያንና ምድራውያንን ያስታርቅ ዘንድ ከምድር ከፍ ብሎ ከሰማይ ዝቅ ብሎ ተሰቀለ። ይህም በእርሱ በኩል ወደ ሰማይን ገባ ዘንድ መንገድ መከፈቱን ሊያበስረን ነው። ሕዝብና ሒዛብ በወንጌል አንድ እንዲሆኑ ዘንድም እጆቹን ወደ ግራና ቀኝ ዘርግቶ ተሰቀለ። ሐዋርያው አትናቴዎስ ስለዚህ ጉዳይ ሲያስተምር ጌታችን እጆቹን ዘርግቶ ተሰቀለ በአንዱ ህዝብን በሌላውም አሕዛብን ያቀርብ ዘንድ አንድ ያደርጋቸውም ዘንድ ይላል። ስድስተኛ የዲያብሎስን ጥበብ ያፈርስ ዘንድ፣ ዲያብሎስ አዳምና ሔዋንን በእጽ ድል ነስቶ ከገነት አስወጥቷቸው ይኖር ነበር። ይህንን ጥበቡን ያፈርስ ዘንድ ወልደአ ወልደ ማርያም ክርስቶስ በእንጨት ላይ ተሰቀለ። መሠረተ እምነት በይንተ መስቀል አንደኛ በመጀመሪያ ስለ መስቀል ያስተማረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን ስለ መከተል ባስተማረባቸው አንቀጾች ሁሉ መስቀል መሸከም የግድ መሆኑን ተናግረዋል። መስቀሉን የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም እንዲል ማቴዎስ ምዕራፍ 10 ቁጥር 37። እኔን መከተል የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ማረቆስ 8 ቁጥር 34። ሁለተኛ የመላይክት የስብከታቸው ማዕከል ነው። ቅዱሳን መላይክት የጌታችንን ትንሣኤና እርገት ባበሰሩበት ጊዜ ሁሉ ስለ ጌታችን ሲገልጡ የተሰቀለው ኢየሱስ ሲሉ ነበር። ይህም ሞትና ዲያብሎስ ድል የተነሱት ገነት የተከፈተችው እርቅም የተፈጸመው በመስቀል ላይ በመሆኑ ጌታችንን የተሰቀለው ኢየሱስ እያሉ ጠርተውታል። ሦስተኛ የሐዋርያት የስብከታቸው ማዕከል ነው። ሐዋርያትም ከቅዱሳን መላእክት እንደተማሩ ስለ ጌታችን ሲያስተምሩ መስቀሉን እያሰቡ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 36፣ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እኛ ግን የተሰቀለውን ክርስቶስን እንሰብካለን በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቀ ቆርጬ ነበር እንዲል። አራተኛ በዳግም ምጽአት የሚታይ የሰው ልጅ ምልክት ነው። ጌታችን በደብረ ዘይት ደቀ መዛሙርቱን ስለ ነገረ ምጽአቱ ሲያስተምራቸው በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል ብሏቸዋል የሰው ልጅ ምልክት የተባለ የተሰቀለው ኢየሱስ ተብሎ የተጠራበት መስቀሉ ነው የወጉት የሰቀሉት የፈረዱበት ሁሉ ዋይ ዋይ የሚሉትም ይህ ታላቅ ምልክት በሰማይ በተገለጠ ጊዜ ነው አምስተኛ መመኪያ ነው ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክሕት ከእኔ ይራቅ በማለት ሐዋርያው ቅዱስ ጳውሎስ እንደተናገረው ዲያብሎስ ድል የተነሳበት እኛም የቀደመ ክብራችንን ያገኘንበት በመሆኑ መስቀል ትምክሕታችን ነው። ስድስተኛ ኃይል ነው። መስቀል ጥል የተገደለበት ነው። ዲያብሎስም ከመንገድ የተወገደበት ነው። በመሆኑም ሰይጣን ይፈረዋል ተሸንፎበታልና። መስቀል ኃይል አለው ተአምራትን ያደርጋልና። የሐዋርያው የቅዱስ ጳውሎስ ልብሱ፣ የሐዋርያው የቅዱስ ጴጥሮስ ጥላው ይፈውሱ አጋንንትን ያስወጡና አጋንንትንም ያረቁ ነበር። ልብስ ወይም ጥላ በራሳቸው ኃይል ኑሯቸው ሳይሆን የነፍሳቸው ቅድስና ለስጋቸው፣ ለልብሳቸው፣ ለጥላቸው ተርፎ ነው። መድኃኒት ዓለም ኢየሱስ ክርስቶስም በደሙ ስለዋጆ መስቀል ኃይል ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ነው ግን የእግዚአብሔር ኃይል ነው ያለው። ሰባተኛ ትዕምርት ነው። ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው በማለት ነቢየ እግዚአብሔር ዳዊት አስቀድሞ እንደተናገረ ዲያብሎስ ከወረወረው የሞት ፍላጻ ያመለጥንበት ዛሬም ከሚወረወረው የኃጢአት ቀስት የምንንንበት መስቀል ምልክታችን አርማችን ነው። ስምንተኛ ምድራዊ ዙፋን ነው። ሰማያዊ አምላክ እግዚአብሔር ወልድ ስጋን የቆረሰበት፣ ደሙን ያፈሰሰበት፣ ገነትን የከፈተበት፣ በዲያብሎስ ላይ የፈረደበት አዳሙን ከሞት ዳያዳነበት ነፍስ ወደ መንግስተ እግዚአብሔር ትጓዝ ዘንድ መንገዱን የከፈተበት ዙፋኑ ነው። ክብረ መስቀል በኢትዮጵያ ቤተ ክርስቲያን በሰውና በእግዚአብሔር መካከል የነበረው የጠብ ግድግዳ የፈረሰበትና ሰው የተወሰደበት ሰላም ተመልሶለት ከፈጣሪው ጋር የታረቁበት ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታችን አንዱን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ኤፌሶን ምዕራፍ 2 ቁጥር 14 እስከ 17። መስቀል ትዕግሥትንና እስከ መጨረሻው መጽናትን ያስተምረናል። ጌታችን ወደ መስቀል ባደረገው ጉዞ አይሁድ ብዙ መከራ አድርሰውበታል፣ ሰድበውታል። ርኩስ ምራቃቸውን ተፍተውበታል። በመሬት ላይ እያዳፉ ጥለውታል። በመጨረሻም ካለምንም ርኅራሄ ሰቅለውታል። የሚያሳዝነው ሰቅለውት እያለ ተጠማሁ ሲላቸው እንኳ መሞቱ አይቀርም ብለው ትንሽ እንኳ ሐዘኔታ ሳይታይባቸው መራራ ሐሞትንና ኮምጣጤን እንዲጠጣ ሰጥተውታል። በዚህ ሁሉ መከራ ግን ምንም አላላቸውም፣ አልተቆጣቸውም። ይህም ለእኛ ትምህርት ነው። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱም ኃጢአትን አላደረገም ተንኮልም በአፉ አልተገኘበትም ሲሰድቡት መልሶ አልተሳደበም መከራንም ሲቀበል አልዛተም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱሳዊትና ትውፊታዊት እንደመሆኗ መጠን ከላይ የተገለጡትን መሰረት በማድረግ በልዩ ልዩ መንገድ መስቀልን ታከብረዋለች ልጆቿንም የመስቀኑ በረከት እንዲያገኙ ታደርጋለች አንደኛ በመሳለም መስቀሉን መሳም ወይንም መሳለም ከመስቀሉ በረከት መሳተፍና ለመስቀሉ ያለንን ፍቅርም መግለጫ ነው መስቀሉን መውደድ ማለትም በመስቀሉ ላይ የሞተውን መድኃኔ ዓለም ኢየሱስ ክርስቶስን መውደድ ማለት ነው ሁለተኛ መባረክ መስቀል ኃይል አለው ዲያብሎስ ድል የተነሳበት የሲኦል ደጅ ተዘግቶ የገነት ደጅ የተከፈተበት ሥጋው ተቆርሶ ደሙ የፈሰሰበት በመሆኑ ሌሎችን ነገሮች ሁሉ ይባርካል ሦስተኛ ማማተ አመልካሽ ጣታችንን ዘርግተን መሃል ጣታችንን በማጠፍ መስቀለኛ ሰርተን ፊታችንን መላ ሰውነታችንን እናማትባለን። ጣት የኃይለ እግዚአብሔር ምሳሌ ነው። እኛም በመስቀሉ ስናማትብ በኃይለ እግዚአብሔር ተማምነን ጠላታችን እንዳይብሎ ስንመካዳችን ማሳፈራችንም ነው። አራተኛ በአንገት ማሰር። መስቀልም በአንገት ማሰር ለዚህ ላመንኩት እምነት ለተሸከምኩትም አደራ እንገቴን እሰጥለታለሁ ማለት ነው። በሌላም በኩል አደራን የመጠበቅ ምሳሌ ነው። ጠቢቡ ሰለሞን ልጆ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህን ህምግ አትተው፣ ሁልጊዜ በልብህ አኑረው፣ በአንገትህም እሰረው በማለት የተናገረውም ይህንኑ ለማመልከት ነው። አምስተኛ በመመስከር ለክርስቲያኖች በምልክትነት በአርማነት የተሰጡ ሁለት ነገሮች አሉ፣ መስቀልና መቤታችን በመሆኑ መስቀል የምንኮራበት የነፃነት አርማችን በመሆኑ በግንባራችን በልብሳችን በቤታችን አናት፣ በቤተ ክርስቲያን ጉልላት፣ ወዘተ በክብር እናስቀምጠዋለን። በዚህም የመስቀሉን ክብር አዳኝነትና መመኪያነት እንመሰክራለን። ስድስተኛ በዓሉን ማክበር፣ በኢትዮጵያ ቤተ ክርስቲያን በድምቀት ከሚከበሩት በዓላት አንዱ የመስቀል በዓል ነው። በቤተ ክርስቲያን የበዓላት ቀኑና መሠረት የመስቀሉ በዓል ሁለት ጊዜ ይከበራል። የመጀመሪያው በንግሥት ሌኒ ከ255 እስከ 335 ዓ ም ለ200 ዓመታት በአይሁድ ከተቀበረበት ይወጣ ዘንድ ቁፋሮ የተጀመረበት መስከረም 17 ሲሆን ሁለተኛው ደግሞ ተቆፍሮ የወጣበትና በፋርሶች ከተማረከ በኋላ በሮሙ ንጉሥ በሕርቃል በ628 ዓ ም ወደ ኢየሩሳሌም የተመለሰበት መጋቢት አስር ቀን ናቸው። እግዚአብሔር አምላካችን የመስቀሉን ፍቅር ይገልጥልን ዘንድ ማስተዋልን ይስጠን።